ወንጂ ሸዋ ስኳር ፋብሪካ የምርምርና ስርጸት አገልግሎት በፋብሪካው የተከናወነው ሪፎርም ተከትሎ ለውጥ ሊያመጡ የሚችሉ ስራዎችን እያከናወነና ፋብሪካውን እየደገፈ ያለ ሲሆን ከኢትዮጵያ ስኳር ኢንዱስትሪ ግሩፕ የምርምርና ስልጠና ዘርፍ ጋር በመተባበር በምርምር የወጡ የሸንኮራ አገዳ ዝርያዎችን ውጤታማነት በሙከራ ማሳዎች ላይ በማረጋገጥ የማባዛት ስራ እያከናወነ ይገኛል። በዚህም ተስፋ ሰጪ የሆኑ ዝርያዎች መታየታቸውን ለመረዳት ተችሏል። በ2018 ዓ ም የምርምር ሂደትን ያለፉና የእርሻ ዘርፉን ይሁንታ ያገኙ ስምንት ሸንኮራ አገዳ ዝርያዎችን ጨምሮ 13 የተሻሻሉ ዝርያዎችን በምርምር ማሳው ላይ እየተባዙና በመስክ ምልከታ ታይቶ ከታመነባቸው ለእርሻ ዘርፉ የሚተላለፉም ይሆናል። ከዝርያዎቹ መካከልም ሁለቱ ሀገር በቀል መሆናቸው ቀደም ሲል በውጭው ዝርያ ላይ ብቻ አተኩሮ የነበረው የኢትዮጵያ ስኳር ኢንዱስትሪ በሀገር ውስጥ ዝርያዎች ለመተካት እየተሰራ ያለውን ስራ ተስፋ ሰጪ አድርጎታል። ይህ የምርምር ስራም በፋብሪካው እየታየ ያለውን የሸንኮራ አገዳ አማራጭ ዝርያዎች ክፍተት ከመሙላት ባለፈ ተባስቶ ወደ ምርት ሲገባ የሸንኮራ አገዳ ምርታማነት ማሻሻል ላይ ጉሌሚና እንደሚኖረው ለመረዳት ይቻላል። የምርምርና ስርጸት አገልግሎት ከዚሁ ጎኑ ለጎን የሸንኮራ አገዳ ልማት ስታንዳርድ ኦፕሬሽናል ፕሮሲጀር በማስጠበቅ በሙከራ ማሳዎች ላይ እየሰራ ሲሆን የእርሻ ኦፕሬሽን የኦፕሬሽን ኦዲት በማድረግ ምክር ሀሳብና ግብረ መልስን እንደሚሰጥ፣ የፋብሪካ ዘርፍ ለመደገፍም የተለያዩ የምርምር ስራዎችን እያከናወነ እንደሚገኝ የአገልግሎቱ ተጠባባቂ ኃላፊ ይገልጻሉ። በስሜ ማርቆስ ጭነሾ ይባላል። የአግሮኖሚ ተባባሪ ተመራማሪ ነኝ። እንግዲህ ዛሬ እንዳያችሁት ከሆነ ከ32 ቁጥር ጀምሮ ያለውን ማሳዎች ለማየት ሞክረናል። በተለይ 32 ቁጥር ላይ የቴክኖሎጂ ፓኬጅ የተተገበረውን አይተናል። በተለይ እዛ ላይ ትልቅ የወሰድነው ሌሰን ምንድን ነው ኦፕሬሽን ላይ የምናያቸው ሰፊ ስራዎች ግን በተሻለ ስታንዳርድና በተሻለ ጥራት ያለውን የኤስኦፒ ላይ የተቀመጡ ፓኬጆችን ሙሉ በሙሉ ብንጠቀም ከምርታማነት አኳያ ሊያሳድር የሚችለውን ለውጥና የተሻለ ስራ መኖሩን ተገንዝበናል። ከዛ አንጻር ጎን ለጎን በተመሳሳይ ቀን ወይም በጥቂት ቀናት ልዩነት የተከልናቸውን ሀገራዎችን ስናይ ከፍተኛ የሆነ የእድገት ልዩነት ያሳያል። ያም የመጣው ምንድነው? ፓኬጆችን በተሟላ ደረጃ ብንጠቀም ምንም እንኳን የኦፕሬሽን ስራ ሰፊ ከመሆኑ አኳያ ብዙ ክፍተቶች ቢኖሩም እነዛን ጋፖች እያጠበብን በሄድን ቁጥር የተሻለ ለውጥ ማምጣት እንደምንችል የተረዳ ነው። ከዛ በተረፈ ግን እዚያውን መቶ ሰባ ቁጥር ላይ ስንመጣ የተለያዩ ዝርያዎች ከውጭም ከሀገር ውስጥም የመጡ ዝርያዎችን ተክለን ጎን ለጎን ሌሎች ቫራይቲዎችም በቅርበት ባሉበት ሁኔታ አይተናቸዋል። እነዚህ ዝርያዎች በተለይ እንደ ወንጂ ስኳር ፋብሪካ በዋናነት በሶስት ቫራይቲዎች ላይ ተንጠልጥለን የቆየ ነው። ሌሎች ሌሎች የኩባ ቫራይቲዎችም የመሳሰሉትም ቢመጡ ያን ያህል ውጤታቸው እያነሰ መጥቶ በማል የወጡም አሉ። አሁን አዲስ የገቡም አሉ። ከነዛ በተጨማሪ ግን አሁን ወደ 13 የሚሆኑ ዝርያዎችን ወደ መስመር አስገብተናል። እነዚ 13ቱ ዝርያዎች በዘንድሮ በ2018 ለዘር ዝግጅት ተዘጋጅተው ወደ ኮሜርሻል ማሳይ የሚገቡ ስለሆነ ሜቢ ዘንድሮ እርሊ ከተከልናቸው ኔክስት ይር ለፋብሪካ ማቅረብ የምንችላቸው ጥሩ ጥሩ ዝርያዎችን መርጠና መጥተናል ና እነዛ ዝርያዎች እውነት ለመናገር ከዋና ምርምር ጀምሮ ሰፊ ስራ የተሰራባቸው ሲመረጡ ሲመረጡ ቆይተው ዛሬ ላይ ወደ መስመር የገቡ ናቸውና ያ ደግሞ አሁን ዛሬ ከረንትሊ ስናያቸው ካለብን የቫራይቲ እጥረት አኳያ ትልቅ ነገር ነው የሚል ሀሳብ አለኝ። ከዛ በተረፈ ግን እንደ እርሻ ምርምር በተለይ አሁን ራሱን ችሎ በድርጅት ስር ከተቋቋመ ወዲህ ከዚህ ከምርምር ስራ ጎን ለጎን ኦፕሬሽንን ከመደገፍ አኳያ የተለያዩ ስራዎችን እየሰራን ያለ ነው። በተለይ በሳምንት ፕሮግራም ይዘን በሳምንት አንድ ቀን ወይም ሁለት ቀን እየወጣን ኦፕሬሽን ላይ ምን ጋፖች አሉ፣ ለምሳሌ መስኖ የሚጀመር ከሆነ ከመስኖ ከተከላም ከመሳሰሉ ነገሮች ጋር ያሉ ጋፖችን በጋራ እያየን ለሚመለከታቸው ክፍል ግብረ መልስ እየሰጠን የስራ ላይ ለውጥ እንዲኖር ከፍተኛ ጥረት እያደረግን ያለ ነው። ምርምር ያው እንደምታቁት ብዙ ስራዎች እየተሰሩ ነው ያለው። ከዛ አንጻር አሁን ይህ ምርምርን በተለይ በመንቀሳቀሻ ከትራንስፖርት አኳያ ብዙን ጊዜ የተቸገርን ያለ ነው። ከዛ አንጻር ፎርማኖቻችን በጣም ያረጁ ሞተር ሳይክሎችን ነው የሚያንቀሳቅሱት። እነሱም የተበላሹ አሁን በከረንትሪ ለምሳሌ አንዱ ፎርማን ሞተር ሳይክል ያለው የሚሄደው ከዚህ ሌሎች ጋር ተለጥፎ ነው እየሄደ ያለው። ከዛ የተነሳ በሞተር ሳይክል፣ በመኪና የመሳሰሉ ነገሮችን ድጋፍ ይደረግልን የሚል እምነት አለ። ስኳር ስኳር ስኳር ስኳር ስኳር ስኳር ሰላም የምትሰጭ ስሜ ዮናስ ጌታቸው እባላለሁ። የባዮ ቴክኖሎጂ ሲኒየር ተመራማሪ ነኝ። እንግዲህ እዚህ ዛሬ ያየናቸው በሁለት ማሳዎች በማሳ ቁጥር ሰባ ዘጠኝ እና በማሳ ቁጥር መቶ ሰባ ላይ የሸንኮራ አገዳ የዘር ብዜት ውጤቶችን ተመልክተናል ማለት ነው። እንግዲህ እነዚህ በአጠቃላይ አስራ ሶስት የሚሆኑ ዝርያዎችን እንደ ወንጂ ስኳር ፋብሪካ በማስፋፋት ምርምራቸው አልቆ በማስፋፋት ደረጃ ላይ ያሉ ዝርያዎችን ተመልክተናል እና እነዚህ ዝርያዎች እንግዲህ ያው ዛሬ እዚህ ላይ የደረሱት በዋናው ምርምር ማዕከል የራሱ የሆነ አካሄድ አለው። በምርምር ውስጥ ከተከላ ጀምሮ እስከ ሁለተኛ አራት ወረታ ድረስ ሙከራቸው አይቶ ታይቶ አልቆ የቬሪፊኬሽን ስራ በዛ ውስጥ ፓርቲስፓቶሪ የመረጣ የዝርያ መረጣን ተደርጎላቸው እዚህ ደርሰዋል ማለት ነው እና አሁን የምናያቸው እንግዲህ በአጠቃላይ በሃያ ሄክታር የሚሆኑ የሁለቱ ማሳ አጠቃላይ ያለን ማለት ነው እና ይሄ ቀላል የሚባል አይደለም። እንደ ወንጂም ስኳር ፋብሪካ እነዚህ ዝርያዎች አልሞስት ስምንቱ ዝርያ በቀጥታ የእርሻ ኦፕሬሽኑ ታይተው ወደ ኦፕሬሽን ይግቡ ተብለው የሰፉ ዝርያዎች ናቸው እና ለፋብሪካው ትልቅ ግብአት የሚሰጡ ዝርያዎች ናቸው እና ቀላልም የሚባል አይደለም። ባ ዋናው ምርምር ማዕከል በተለይ ዝርያ ዴቨሎፕመንታል ኢምፕሩቭመንት ቡድን የሰራውን ስራ እነ ዶክተር ኢሳያስ እነ ፈይሳ ፌቨን፣ እነ ደረጀ የነሱ ውጤት ነው እና እነሱንም በዚህ አጋጣሚ ለማመስገን ሞክር እንትን እፈልጋለሁ እና አሁን እንደምናየው እነዚህ ዝርያዎች ኦልሞስት ለሲድኬን ሶርስ የደረሱ ናቸው እና ቶሎ ብሎ ወደ ማሳይ ማስፋት ስራ ይጠበቅብናል ማለት ነው። ከዚህ ጋር አገናኝቼ እንግዲህ ለመናገርም ፈልገው፣ ዝርያ የራሱ የሆነ ፓኬጅ አለው። ሁሉም ዝርያ ተመሳሳይ አይደለም እና ዝርያ ሲወጣ አንዳንዴ እኛ ኦፕሬሽናል ስታንዳርድ አለማስጠበቅ ብዙ ፋብሪካዎች ላይ ይታያል። ያንን ሳናስጠብቅ ይሄ ዝርያ ጉድለት አለበት ይሄ ሊሚቴሽን አለው ከምርት ይውጣል እንላለን፣ እና ያንን ከማድረግ ይልቅ ኦፕሬሽናል ስታንዳርድን አስጠብቀን ዝርያውንም በዛው ልክ እንከረጅ ልናደርግ የተሻለ ነው ለማለት እወዳለሁም። እንግዲህ ይሄ እንደ ወንጂ ስኳር ፋብሪካ በአንድ ጊዜ ስምንት ዝርያዎችን ከነበሩት ዝርያ ተጨማሪ ማግኘት ቀላል የሚባል አይደለም። እንደሚታወቀው ሶስት ነባር ዝርያዎች ናቸው አሁን በየትኛውም የሀገሪቷ ቅርንጫፍ ላይ ተዟዙረን ብናያቸው ናታል፣ ኤሚሲዮስ፣ ሪስሪፎር እና ቢ ሃምሳ ሁለት ዝርያዎች፣ እነዚህ ዋይድሊ አዳፕተር ስለሆኑ በየትኛውም ቦታ እናገኛቸዋለን። ያንን እና ለነዚህ አጋዥ የሚሆን እዚህ ማሳ ላይ ወደፊት እናገኛለን። እዛው የብሪዲንግ ቲም ውስጥ ስለነበርኩ እዚህ ውስጥ አሁን ወንጂ የተለያየ ሶይል ክላሲፊኬሽን ያለው ማሳ ነው እና አንዳንድ ቦታ የዋተር ሎጂንግ ውሃ የሚተኛበት ቦታ ይኖራል እና ይሄንንም ሊቋቋሙ የሚችሉ ዝርያዎች እንዳሉ ስለማቅ ወደፊት ጥሩ አጋጣሚ ነው። እነዚህ ዝርያዎች መያዝ አለብን ቶሎ ወደ ሲርሶስ መቀየር አለብን ለማለት ወዳለሁኝ። ከዚሁ ጋር የተገናኘ እንግዲህ ምናልባት ይሄ ምርምር የወንጂ ምርምርና ስርጸት አገልግሎት ክፍል እንደ አጠቃላይ ከአንድ ሺ በላይ ዝርያ መቶ ስልሳ ሰባት ማሳ ቁጥር ላይ አሉና አሁን ሁለተኛ ቆረጣ ላይ ናቸው። እነዚህን እንግዲህ በቀጣይ ያው የሸንኮራ ገዳ ቀጣይ የምርምርም ውጤት የተለያየም ነገር ተመልሰንም ወደ እነዛ ዝርያ ለመመለስ የሲድ ሶርስ ያስፈልጋልና እነዚህን ዝርያዎች በሌላ ማሳ እንደገና የመያዝ ይፈለጋልና እንደዚህ እንግዲህ የመሬት ዝግጅቱ እንደተስተካከለ ቶሎ እነዛ ከአንድ ሺ በላይ ዝርያዎች ወደ ሌላ ማሳ የመያዝ ይሰራል ብዬ ወዳለሁ። ይህ እንደ ባለሙያም ያየሁት ከኒም በታች ያሉ ሰራተኞችን ሳይ በምርምር ላይ በእውነት ጥሩ እንቅስቃሴ ነው። አንዳንዴ ያለ ምንድነው ኦቲም በሌለበት እሁድ ቅዳሜ ገብተው የሚሰሩ አሉ፣ ፎርማኖች እና እንግዲህ ለስራው ሲሉ ለስራው ፍቅር ስራው እንዳይቀርባቸው ስራው እንዳይጓተት። የምርምር ስራ በባህሪው በጣም አስቸጋሪ ነው ካልተከታተልከው ኢንቴንሲቭሊ ያን ስራ ካልተከታተልከው በጣም አስቸጋሪ ነውና፣ ያ ስራ እንዳይበላሽ ሲሉ እሁድ ቅዳሜ ገብተው የሚሰሩ ሰራተኞች አሉ። እስከዚህ ድረስ ነውና እታች ያሉት ሰራተኞች በእውነት በተለይ ሊመሰገኑ የሚገባ ሰራተኛ ናቸው። አጠቃላይ ማንም ሰው ሁሉም ተመራማሪም ከዛ በላይ የሚያለው ስራውን አውቆ በስራው ላይ የሚሰራ ሰራተኛ ነው። በጣም ተነሳሽነት ያለበት ጥሩ የስራ ባህል ያለበት ነውና እንግዲህ እኔ ራሱ ብዙ ነገር የተማርኩበት ነው። እኔ እንደ ግለሰብ እንደ ተመራማሪም እንደ ባለሙያም ያየሁበት ነው። በጣም ደስ የሚል ነው። ስኳር ስኳር ስኳር ስኳር ነሽ ጣፋጭ በፍቅሽ መአዛ ሰላም እስጣን የምትሰጪ ስሜ አምሮ ተክሊ ይባላል። የምርምርና ስርጸት አገልግሎት ተወካይ የስራ ክፍል ኃላፊ ነኝ። እዚህ አሁን የቆምንበት ማሳ ማሳ ቁጥር 32 ነው የሚባለው እዚህ ማሳ ላይ በዚህ በስተግራ የምትመለከቱት ስድስት ዝርያ ያረፈበት የቴክኖሎጂ ፓኬጅ የተገበርንበት ማሳ ነው። እንግዲህ እዚህ ማሳ ላይ ስድስቱም ዝርያ ላይ ሁለት ከሀገር በቀል ወይም ሎካል ዝርያ የምንለውና ሁለት ለማናጸሪያ ኮመርሻል ዝርያ እንዲሁም አንድ ከሲራድና አንድ ደግሞ ከኩባ ዝርያ ያካተተ የሞዴል ማሳ ወይም ደግሞ ለወንጂ ስኳር ፋብሪካ የተሰጡ ቱዴት እስካሁን የተሰጡ ቴክኖሎጂዎችን የተገበርንበት ሞዴል ማሳችን ነው። እንግዲህ እዚህ ማሳ ላይ እስካሁን የአገዳው ዕድሜ እስከደረሰበት ጊዜ ድረስ የተለያዩ ቴክኖሎጂዎችን ተግብረናል። ከተከላ ጀምሮ በተለይ የቅድመ ብቅለት መስኖ ከዚህ ቀደም ጥሩ ኖርም የነበረ የድርጅቱ ጥሩ ፕራክቲስ የነበረ አሁን ላይ ግን እየቀረ የመጣ የቅድመ ተከላ መስኖ ነገር ግን መቅረት የሌለበት እዚህ ማስራየት ተተግብሯል። ይህም ደግሞ በመተግበራችን በተለይ ብቅለት ላይ እጅግ አመርቂ እና የተሻለ ውጤት አግኝተንበታል። ከዛም ደግሞ በመቀጠል በተከላ ወቅት ተከላው ያረፈው በተለይ የጥቁር ጥንዛ የሚባለው ነፍሳት የሚከሰትበት ወቅት እንደመሆኑ መጠን ለጥቁር ጥንዛ የሚውል ጸረ ነፍሳት ወይም ደግሞ ኢትዮፓይድ ፎስ የተባለ ኢንሴክቲሳይድን ተጠቅመናል። ከዛም ባሻገር ደግሞ በተከላ ወቅት የሚሰጥ የማዳበሪያ ኤንፒኤስ የተባለ ማዳበሪያ ተሰጥቶበታል። ከዛ በመቀጠልም ደግሞ የቅድመ ብቅለትና ድረ ብቅለት ጸረ አረም አግኝቷል። እንዲሁም አገዳው ሁለት ወር ዕድሜ ተኩል ላይ ሲደርስ ደግሞ የዩሪያ ማዳበሪያ አግኝቷል። ከመስኖ ጋር ደግሞ ከቅድመ ብቅለት በተጨማሪ ደግሞ መደበኛ የመስኖ ስኬጁልን ጠብቆ መስኖም ተሰጥቶታል መስኖ ግን ሲሰጥኛ ምንድን ያደረግ ነው ፈሮ ኢንድ ከመግጨቱ በፊት አምስት ሜትር ሲቀር ኢን አድቫንስ መስኖን በመክታት ውስጥ ለውስጥ ሄዶ ፈሮ ኢንድ ስለሚገጭ አምስት ሜትር ኢን አድቫንስ አስቀርተን መስኖ ተሰጥቶታል እንግዲህ የምትም በዚህ በስተግራ በፌብሩዋሪ ወይም ደግሞ የካቲት ሁለት በፈረንጅ የተተከለው አሁን ኦልሞስት ወደ ዘጠነኛ ወሩ ነው። የምታዩት በጣም ቪግረስ የሆነ እድገት ያለው አገዳ ነው። ይህ ደግሞ ምን ለማመላከት ነው? ስቴቱ በትክክል ስታንዳርድን ቢተገብር ምን ያህል ለውጥ እንደሚያመጣ። አንዱም ቻሌንጃችን በተለይም ለሞልዲንግ አገዳ ሳይደርስ ክረምት የሚገባበት ሁኔታ ስላለ እድገቱ ቶሎ ከሆነና ከፈጠነ በሞልዲንግ ወቅት በተለይ የማሽነሪ ጥረቶች ጋር ተያይዞ ቶሎ ወደ ሞልዲንግ ስለሚገባ ኋላ ላይ የመጣውን የአረም ችግርም ይቀንሳል። እስተና ደግሞ በመተግበራችን አገዳ ቶሎ ፋፍቶ የክረምት ወቅት ሞልዲንግ ክረምት ወቅት ላይ እንዳያርፍብን እሱን ሁሉ መክታት ይችላል። እንዲሁም ከአረም ጋር ተያይዞ ብዙ ዘርፈ ብዙ ብዙ ጠቀሜታ አለው። እንደ አጠቃላይ እንግዲህ ምርምሩ ብቻ አይደለም፣ በተለይ በልዩ ሁኔታ ደግሞ ኦፕሬሽኑ ስታንዳርድ ወይም ደግሞ ኤስኦፒ መተግበር ምንም አማራጭ የለ ጉዳይ መሆኑን ታሳቢ መደረግ ያስፈልጋል ማለት ነው። ከዚህ ከፓኬጁ በተጨማሪ ደግሞ እዚህ ማሳ ላይ በስተግራ በስተቀኝ በኩል ደግሞ የምታዩት ለጸረ አረም ለድህረ ብቅለት ጸረ አረም ሙከራ በተለያዩ ጊዜ እንሞክራለን። እዚሁ ማሳ ላይ ደግሞ አማራጭ የሚሆኑ ወደ አምስት የሚሆኑ ጸረ አረም ሙከራ የድህረ ብቅለት ወይም ደግሞ ፖስቲን መድረት የምንለውን የጸረ አረም ሙከራ እንዲሁ የተገበርልበት ማሳ ነው። ስለዚህ እንዳጠቃላይ ምርምሩ በዚህ ማሳ ላይ አሁን ከረንት እያካሄደ ያለው የምርምር ስራ ይሄን ይመስላል። ቀጣይ ደግሞ አሁን ቀጥሎ በምንሄደው የዝርያ ማባዣ ማሳ ቁጥር መቶ ሰባ ላይ ደግሞ ቀጣዩን ማብራሪያ ሰጣለሁ። እንግዲህ ይሄ አገልግሎት በወንጂ ስኳር ፋብሪካ አዲስ የተደራጀ ወይም የተዋቀረ የስራ ክፍል ነው። ከዚህ ቀደም ወንጂ ስኳር ፋብሪካ አዲስ ሪፎርም በ2015 ባካሄደው እንደ አዲስ ካዋቀረው ክፍል አንዱ ነው ማለት ነው። ይህ አገልግሎት ዘርፈ ብዙ ድጋፎችን ለኦፕሬሽኑ ያደርጋል። በዋናነት የተቋቋመበትን ዓላማ ስንመለከት አንዱ የምርምር ፕሮፖዛሎችን ይቀርጻል። የምርምር ፕሮፖዛሎችን ይቀርጻል ስንል በስሩ በተለያየ ዲስፕሊን የተዋቀረ የባለሙያ ስብጥር ወይም ተመራማሪያዎች አሉ። ከዛም ባሻገር ደግሞ ሁለት የቴክኒካል ረዳትና አራት የመስክ መረጃ ስብሳቢዎች አሉ። በዚህ አግባብ የምርምር ፕሮፖዛል መቅረጽ እንዲሁም የምርምር ውጤት ማዋት ደግሞ አንዱና ዋነኛ ተግባሩ ነው ማለት ነው። ከዚህም በተጨማሪ ከዋናው ምርምር ማዕከል ጸድቀው ወደዚህ የሚላኩ የምርምር የተለያዩ የወንጂን ምርትና ምርታማነት የምርትና ምርታማነት ችግሮችን ይፈታሉ ተብሎ ታምኖባቸው የጸደቁ እስከ ብሔራዊ ደረጃ ድረስ የጸደቁ የምርምር ፕሮፖዛሎችን ይተገብራል። ስለዚህ የምርምር ፕሮፖዛል መተግበርም አንዱ የዚህ ክፍል ዋና ተግባር ነው። ከዚህም ባሻገር ደግሞ ቴክኖሎጂ ከተገበረ በኋላ መረጃ አስፈላጊ የሆኑ መረጃ ይሰበስባል፣ ያደራጃል፣ ለሚመለከተው አካል ይልካል። እነኝህን መረጃዎች ማለት ነው። ከዚህም በተጨማሪ ያለቀላቸው ቴክኖሎጂዎችን ለተጠቃሚ ያስተላልፋል፣ ያስተዋውቃል ወይም ደግሞ ያሸጋግራል። ቴክኖሎጂዎች ደግሞ ከተሸጋገሩ ከተዋወቁ በኋላ የደሞንስትሬሽን ወይም ደግሞ የስርቶ ማሳያ ስራ የምንለው ፌዝ አለ። እሱንም የሚተገብረው ይኸው አገልግሎት ክፍል ነው። እንደ አጠቃላይ ግን የምርምር ስራ የሚሰራ ያው በጋራ ነው። በቅርብ ጊዜ ዋና ማለት የወንጂ ስኳር ፋብሪካ ኢትዮጵያ ስኳር ኢንዱስትሪ ግሩፕ ምርምርና ስልጠና ዘርፍ ጋር የተፈራረመ ወይም የገባ ውል አለ። ይህም ውል ምንድን ነው? የምርምር ስራዎችን በጋራ ለመስራት ነው ማለት ነው። ስለዚህ የምርምር ስራዎችን በጋራ ዋና ምርምር ማዕከል ጋር ካሉ የተለያዩ ስብጥር ባለሙያዎች ጋር በጋራ ነው የሚያከናውነው። ስለዚህ ቴክኖሎጂ ካለቀ በኋላ ከተሸጋገረ በኋላ የዚህን የሰርቶ ማሳያ ስራ የሚያከናውነው ይሄ ክፍል ነው። ከዛም ባሻገር ደግሞ ቴክኖሎጂ ከተሸጋገረ ወይም ከተዋወቀ በኋላ ግራውንድ ላይ ተጠቃሚው ሲተገብር የሚያጋጥሙ ችግሮችን ብሪጅ በማድረግ ወይም ደግሞ እንደ ድልድይ በማገልገል ፊድባክ ወይም ግብረ መልስ ከተጠቃሚ ክፍል ወደ የሚመለከተው ወይም ቴክኖሎጂን ወደ አቀረበው አካል ወይም ደግሞ ከቴክኖሎጂ ያቀረበው አካል ደግሞ ወደ ተጠቃሚ በማስተላለፍ እንደ ድልድይም ያገለግላል ማለት ነው። ይሄ እንግዲህ ዋና ዋና ይሄ ክፍል የተቋቋመበት ዓላማ ነው። ከዚህም ባሻገር ይህ ክፍል በስሩ ባለው ባለሙያ መደበኛ እቅድ በማውጣት ወይም ደግሞ ዊክሊ እቅድ በማውጣት የኦፕሬሽን ኦዲት ያካሂዳል። ኦፕሬሽን ኦዲት እያካሄደ በእርሻም በፋብሪካ ማለት ነው። የኦፕሬሽን ኦዲት እያካሄደ ግብረ መሰሶችን ይሰጣል። አክሲደንታል ወይም ድንገተኛ ችግሮች ሲከሰቱ ያማክራል። የምክር አገልግሎት ይሰጣል። ኦንዘ ስፖርት ሆኖ አስፈላጊ የሆኑ ሙያዊ ድጋፎችን በእርሻም በፋብሪካም ይሰጣል። ከዚህም በተጨማሪ ደግሞ በተለያዩ ጊዜ በውስጡ ባሉ ባለሙያዎች ስልጠናን ይሰጣል። ትልልቅ ስትራቴጂክ የሆኑ ድርጅቱን የሚጠቅሙ በኢትዮጵያ ስኳር ኢንዱስትሪ ግሩፕ በምርምር ስልጠና ዘርፍ ስር ባለው የስኳር አካዳሚ ጋር በጋራ በመሆን ትልልቅ ስትራቴጂክ የሆኑ ሰነዶችን ይቀርጻል፣ ስልጠናም ይሰጣል ማለት ነው። ስለዚህ እንደ አጠቃላይ ይህን ሁሉ ተግባር የሚከውነው ይህ ክፍል ነው። ስለዚህ ይህ ክፍል ትኩረት የሚሻ ክፍል፣ ትልልቅ መረጃዎች የሚወጡበት፣ የፋብሪካውን ፊት ሊወስኑ የሚችሉ መረጃዎች የሚወጡበት ዋና ክፍል ነው ማለት ነው። ከዚህም ባሻገር ደግሞ እንግዲህ የተለያዩ ምርምሮችን በተለያየ መስክ ነው የሚያካሂደው። በእርሻ ብቻ ብንወስድ የማዳበሪያ ሙከራዎችን ያካሂዳል። በአግሮኖሚ የጸረ ተባይ ሙከራዎችን እያካሄደ ፍቱንነት ፈትሾ፣ በተለያየ ጊዜ ለፋብሪካው የገበያ አማራጭ እንዲኖረው ጸረ ተባይ የፍቱንነት ሙከራ ይሞክራል። የማዳበሪያ ሙከራ ይሞክራል። በመስኖ እንዲሁም ሙከራዎችን ያካሂዳል። በስኳር ቴክኖሎጂም የሚያካሄዳቸው የምርምር ስራዎች አሉ ማለት ነው። ስለዚህ እንዳጠቃላይ ይሄ ክፍል ዘርፈ ብዙ አገልግሎቶችን ወይም ድጋፎችን ለኦፕሬሽኑ የሚያበረክት ክፍል እንደመሆኑ መጠን ልዩ ትኩረት ያስፈልገዋል ብዬ በግሌም እንዲሁም ቲሜም ይሄን ያምናል ብዬ አምናለሁኝ። ብዙ የሆኑ መረጃዎችን ነው ለኦፕሬሽኑ የሚሰጠው የሚደግፈው ማለት ነው። ከዚህ በተጨማሪ ደግሞ ዛሬ የመጣንበት ዋና አላማ እዚህ አሁን ቆመን የምንገኝበት ማሳ ቁጥር 170 ነው የሚባለው የዝርያ ሙከራም ያካሂዳል ይሄ ክፍል። እዚህ ማሳ ላይ የምትመለከቱት አጠቃላይ ስድስት ዝርያዎች እዚህ ማሳ ላይ አርፈዋል። ማሳ 170 ቁጥር ነው፣ እንዲሁም 79 ቁጥር ላይ ስድስት ዝርያ ፕላስ ደግሞ ወደ ኦካምፕ አሜን ወደ ዘጠነኛ ደግሞ ማሳ ቁጥር 121 ላይ ሁለት ዝርያዎች በድምሩ 13 ዝርያዎችን ዘንድሮ እያባዛን በዘንድሮ በ2018 የተከላ ሲዝን ኦፕሬሽኑ ወደ ዘራገዳ ዝግጅት ወይም ደግሞ ወደ ዘራገዳ ማባዛት ሊያስገባቸው የሚችሉ በጥሩ እድሜ ላይ እና በጥሩ አቋም ላይ የሚገኙ ዝርያዎች አሉ ማለት ነው እዚህ ማሳ ውስጥ። ስለዚህ እንግዲህ ቀደም ሲል ድርጅቱ እንደሚታወቀው ውስን ዝርያዎችን ይዞ ነው ወደ ምርት ሂደት ውስጥ የገባው። ካሉትም አስር ዘጠኝ ኮመርሻል ዝርያዎች በጣም ዋይድሌ አዳፕተብል ወይም ደግሞ ሰፊ የመላመድ ባህሪ ያላቸው ከ3 ከ4 ዝርያዎች አይበልጡም። ስለዚህ እነሱን ለመተካትም በጣም አማራጭ ሊሆኑ የሚችሉ ዝርያዎች እነኚህ ማሳዎች ላይ እንመለከታለን። ከዛም ባሻገር ደግሞ ከዚህ ቀደም በኮሜርሻል ደረጃ አሁን ካልቲቬት እያደረጋቸው ድርጅቱ የሚገኘው ዝርያዎች መካከል አብዛኞቹ የራሳቸው ሊሚቴሽን ወይም ደግሞ ተግዳሮት ያለባቸው ናቸው። እንደ አብነት ዝርያ መቶ ኤን ሀምሳ ሶስት ና ኤን ሀምሳ ሁለትን ብንወስድ በከፍተኛ ደረጃ በአረማሞ የሚጠቃ አሳእንት ነው ዝርያ ነው። አረማሞ እንግዲህ በስኳር ኢንዱስትሪ ውስጥ ትልቁ ከፍተኛ የምርት መቀነስን የሚያስከትል በሽታ ነው። ስለዚህ እነኚህ ዝርያዎች ስቲል ናው ሀይ ፕሮዳክቲቭ ናቸው፣ በጣም ምርጥ ዝርያ ናቸው፣ ሀይ ባዮማስ አላቸው። እስካሁን ግን ድርጅቱ ለምን ይዟቸው ተጓዘ ብንል የዝርያ ሊሚቴሽን ነው፣ እጥረት ስላለበት ዝርያን ደግሞ ቀለል አድርገን ከፕሮዳክሽን ማቃት ስለማንችል፣ ከፕሮዳክሽን ደግሞ አንድን ዝርያ በበሽታም ይሁን በሌላ ምክንያት ስናወጣ የራሱ የሆነ አካሄድ አለ። በጥናት እንደ መግባታቸው መጠን በጥናት ማቃት ስላለባቸው እስካሁን ይዟቸው አለ። አንደኛ ኳሊቲ ናቸው ዝርያዎቹ፣ ምርታማ ናቸው። ግን ብቸኛ ና ብቸኛ ችግራቸው በተባ ይጠቃል። በተለይ ስፔሻሊ በአረማሞ በሽታ ወይም ስመት በምንለው በሽታ ይጠቃሉ። ስለዚህ ይህንም ዝርያ ሪፕሌስ ከማድረግ አንጻር አሁን ላይ አማራጭ የሆነ ዝርያ ለድርጅቱ ለማቅረብ ዝግጅታችንን አጠናቀናል ማለት ነው። ስለዚህ አንድ ዝርያ እንግዲህ ምንም እንኳን ምርታማ ቢሆን ጥሩ ቢሆን የራሱ የሆነ ስታንዳርድ ፕሮፖርሽን ይኖረዋል። ዝርያው መያዝ ያለበት ኤሪያ ዋቴቨር ስማርት ቢሆን ዝርያው ምርታማ ቢሆን በተወሰነለት ስታንዳርድ ኤሪያ ነው ከቨር አድርጎ መገኘት ያለበት እና እነኛንም ከመተከት አንጻር አማራጭ በጥሩ እድሜ የሚገኙ የዘራ ገዳ አሁን እዚህ መቶ ሰባ ና እንዲሁም ሰባ ዘጠኝ ቁጥር ላይ አለን ማለት ነው። ከነህ ከአስራሶስቱ ዝርያዎች ስምንቱ ድርጅቱ ወይም ተጠቃሚ ክፍሉ ጎብኝቷቸው ከቻምላ ሰባ ሰባት ቁጥር ላይ ጎብኝቷቸው ከሰባ ቁጥር መቶ ሰማኒያ ዘጠኝ ላይ ተባስተው አሁን ደግሞ ዘንድሮ አሁን በቆምንበት ማሳ ላይ የተባዙ ያሉ በድርጅቱ ይኑንታ ወይም በተጠቃሚ ይኑንታ እየተባዙ ያሉ ናቸው። ተቃሪ አምስቶቹ ደግሞ በምርምሩ አይን ታይተው ተጨማሪ እያባዛናቸው ያሉ ናቸው። አሁንም ከዚህ ቀጥሎ ትልቅ የመስክ ቀን እናዘጋጃለን። ተጠቃሚና እንዲሁም የምርምሩ ባለቤቶች ዋና ምርምር ማዕከሉ አገልግሎትን ጨምሮ በተገኙበት ዝርያዎቹ ኢቫሉ የተደረገው ፓርቲሲፓቶሪ አመርቂ ሆነው ከተገኙና በነሱ እይታ ጥሩ ከሆኑ ያላቸው ሜሪት ወይም ጠቀሜታ ታይቶ ለዘንድሮ የ2018 የምርት ዘመን በተከላ ሲዝን አስገብተው ሊያባዛቸው የሚችሉ ብሎም ደግሞ ለቀጣይ ለ29 ኢቭን በአንድ አርኤስ ወደ ፋብሪካ የፋብሪካ ሊመግብ የሚችል አማራጭ የሆኑ ዝርያዎችን ይዘናል ማለት ነው። ስለዚህ ትልቁ የድርጅቱ በተለይ በአፈር አይነት ብዙ ጊዜ በከባድ አፈር ላይ ፐርፎርም የሚያደርጉ ዝርያዎች ውስን ናቸው እና የዘመናት ጥያቄም ስለሆነ የድርጅቱ እሱንም የሚመልስ ጥናት ነው ብዬ አምናለው። እሺ፣ አሁን እንግዲህ ቀደም ሲል እንደገለጽኩት እዚህ ማሳ ቁጥር መቶ ሰባ ላይ በርከት ያሉ ዝርያዎችን እያባዛን ያለ ነው። እንዲሁም ሰባ ዘጠኝ ቁጥር ላይ በተማሳሳይ መልኩ እያባዛን ያለ ነው የሸንኮራ ገዳ ዘሮችን። ከነህ ከአስራ ሶስቱ ዝርያዎች ደግሞ ሁለቱ ሀገር በቀል ናቸው። ሎካል መቶ ሀምሳ ሶስት ና ሎካል መቶ ሰላሳ ዘጠኝ ማለት የበስኩላ ና ቀይ ሸንኮራ ነው የምንላቸው እነህ ዝርያዎች እንግዲህ ሀገር በቀል መሆናቸው ትልቅ ኢምፕሊኬሽን አለው። ከዚህ ቀደም ድርጅቱ አብዛኛው ኤግዞቲክ ወይም ደግሞ ከውጭ በገቡ ዝርያዎች ላይ ነበር የተመሰረተው። እንግዲህ አንድ ዝርያ እስካሁን የውጭ ዝርያ ስንጠቀም የራሱ ሎያሊቲ ፊ አለው ለዝርያው ብቻ ወይም ደግሞ ዝርያው የመጣበት አገር አገር የሚከፈል ሎያሊቲ ፊ አለ። ያም ሪስክ አለ። ፕላስ ደግሞ ከበሽታማ አንጻር ሀገር በቀል የሆኑ ዝርያዎች ደግሞ የበለጠ ቢበራከቱ በሽታን ከመቋቋም አንጻር ያለውን የአየር ንብረት የሚቋቋሙ ዝርያዎች፣ በተለይ አረማሞ አብዛኞቹ የሀገር በቀል ዝርያዎች በዘብር አረማሞ በሽታን ይቋቋማሉ። ከዚህ አንጻር ከበሽታ አንጻር ዘርፈ ብዙ ጠቀሜታ አላቸው። ስለዚህ ድርጅቱ ከዚህ ቀደም ከውጭ እያመጣ ብቻ ዲፔንድ ያደርግ የነበረውን የዝርያ አቅርቦት አሁን ደግሞ በራሱ አቅም እንዳጠቃላይ አራት ናቸው የተመዘገቡት። ባይዘዌ አሁን እያባዘን ያለው ሁለት ይሁን እንጂ የተመዘገቡት ናሽናሊ አራት ናቸው፣ በሀገር ደረጃ ማለት ነው። ለዚህም ደግሞ ዋና ምርምር ማዕከል በስኳር ኢንዱስትሪ ግሩፕ ስር ያለውን ዋና ምርምር ማዕከል ማመስገን ያስፈልጋል። በዋናነት ትልቁን ሚና የሚጫወተው በዚህ ማዕከል ስር የሚገኘው የዝርያ ማሻሻያ ፕሮግራም ነው እና ትልቅ አስተዋጽኦ እነኝም አሁን እየተባዙ ያሉትንም ምንጮቹ እነሱ ስለሆኑ በዚህ አጋጣሚ እኔም ክፍሌን ወክዬ እንዲሁም ፋብሪካውን ወክዬ ላመሰግን ወዳለው ዋና ምርምር ማዕከሉ ማለት ነው። እና እንደ አጠቃላይ ጥሩ ጥሩ የሆኑ አማራጭ ዝርያዎች አሉ። አሁን ኦፕሬሽኑ ትኩረት ሰጥቶ ቶሎ እድሜያቸው ሳያልፍ እነኝን ዝርያዎች ወስዶ እንዲያባዛ መልዕክት ያስተላልፋል። አጠቃላይ አገልግሎቱ፣ በአገልግሎቱ ስር የሚገኙ ሰራተኞች መነቃቃትን ምን ይመስላል ብለን ስንወስድ በቅርብ ጊዜ እንግዲህ እርሻ ላይ የተካሄደውን ግምገማ ሁላችንም የምናስታውሰው ነው። ያ ሙቀት ደግሞ እንደዚሁ በተዋረድ ወደኛ ክፍል ግንዛቤ በማስጨበጥ ስራዎች በፊልድ ፐርፎርማንስ መለካት እንዳለባቸው ና እኛስ የቱጋንን የሚለውን ነገር ገምግመን ከዛ ሌሰን ወስደን፣ እርሻ ሲገመገም በነበረበት ጊዜ አብረን ቱር አርገናል። የተሰጡ ግብረ መርሶችን በጋራ ሰምተናል። ስለዚህ ወደ ምርምሩም ደግሞ ይሄን ጉዳይ ስናወርደው እኛንም የሚመለከት ጉዳይ መሆኑን ስላመንበት ይኸው ደግሞ እርሻ ላይ የነበረ አሁን እያየ ነው ያለነው መነቃቃት ማሳዎችን ገባ ብሎ ማኔጅ ከማድረግ ፎሎ አፕ ከማድረግ አንጻር ና የሰው ኃይልን አያያዝ ላይም በተመለከተ በዛው ልክ ወደ እኛም ክፍል አውርደን እንደ ምርምር እየሰራንበት ነው የምንገኘው። አሁንን ለመናገር ይሄ ግብገማ ጥሩ ሞራል ሆኖናል ብዬ ነው ወስደው። ለእኛ እንደ ኦፖርቹኒቲ ነው ወስደው እንደ ጥሩ አጋጣሚ ወስደን እኛም ጋር ደግሞ ሊስተካከሉ የሚገቡ ሊደፈኑ የሚገቡ ክፍተቶችንም እንድናይበት ራሳችንን ወደ ውስጥ ኢንዋርድ ሉኪንግ እንድናደርግም ረድቶናል። እርሻ ላይ የተደረገው ግምገማ ከዚህ አንጻር ደግሞ በቅርብ ጊዜ የተደረገው የኢንሴንቲቭም ሆነ የደሞዝ እርከን ጭማሪ እንዲሁም ደግሞ የጆርናታ ማሻሻያ ትልቅ በሰራተኞች ላይ መነቃቃትንና ጥሩ ሞራልን ፈጥሯል። አሁን በክፍሉ ስር የሚገኙ ሁሉም ከኢቨን ሲዝናልም ፒፒኤልም እንዲሁም ቋሚ ሰራተኞቻችንን ቴክኒካል ባለሙያችንም ጨምሮ ፍጹም ጥሩ የሆነ መነቃቃት ከመቼውም በላይ ዴዲኬሽን የታየበትና ኮሚትመንት የታየበት እንቅስቃሴ እያካሄድን ያለ ነው ማለት ነው ከዚህ በኋላ የምርምር ማሳዎቻችን ከዚህ አሁን ከያዝነው በበለጠ የተሻለ ሉክ ኖሯቸው በተለይ ከኮሜርሻል እንግዲህ አንጻር ብዙ ይጠበቅብናል በጣም በስታንዳቸው ጥሩ በሳኒቴሽናቸው ኒትነስ ናቸው በጣም የሚጠበቅብን ስለሆነ በዛው አግባብ እንግዲህ አሁን በጀመርንበት የበለጠ አቅማችንና መወራላችንን አሰባስበን እንቀጥላለን ነው የምለው ግን አሁን ባለው ሁኔታ ጥሩ መነቃቃትን ፈጥሮልናል ማለት ነው ስኳር ስኳር ስኳር ስኳር ስኳር ስኳር ነሽ ታፋጪ በፍቅሽ መአዛ ሰላም ስታን የምትሰጪ